አሰላሙ አለይኩም ወረመቱላይ ወበረካቱ። ውድና የተከበራችሁ የስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምድላ። እናንተ እንዴት ናችሁ? የዛሬ ቪዲዮዎችን የሚሆነው ቤት ጭቃ ቤት ሰርተን የኖርንበት ከኖርንበት በኋላ ወይም ብዙ ጊዜ ከቆየንበት በኋላ ፊኒሽንግ ስራ ብናሰራ በምን አይነት መንገድ ማሰራት አለብን? እንዴትስ ልናሰራ እንችላለን? እንዲሁም ደግሞ ክላሱ ሲከፋፈል ትናንሽ ትናንሽ ሆኖ ተከፋፍሎ ሳሎን የምናደርገው ቤት ክላስ ቢጠብብን እንዴት አድርገን ነው ሳሎናችንን ማስፋት የምንችለው? ሌሎችንም ክላሶች ለማስፋት ብንፈልግ እንዴት ነው ልናሰፋ የምንችለው? ያ ያላችሁንም በጥያቄ አስቀምጣችሁልኛለን። ይህንን በእነዚህ ምላሾች ላይ ሰፋ ያለ ማብራሪያ የምሰጥ ይሆናል። ጭቃ ቤት ሰርታችሁ ግድግዳውን ከሰራችሁ በኋላ ግድግዳው ሲፈርስ ይበላሽብናል፣ እንዲሁም ደግሞ ቤቱ ሲነቃነቅ ይወርቅብናል ብላችሁ የምትፈሩ አላችሁ እና ለሱ የሚሆን እንግዲህ የሰራነው ቤት ላይ ምላሽን ሰጥቻችኋለሁ ከሁን በፊት ነገር ግን አሁን ደግሞ የሰራነው ላይ በአካል ላሳያችሁ ወድጃለሁ ማለት ነው። እንግዲህ አሁን ይሄ የምትመለከቱ ቤት ኬምሴ ከተማ ላይ ነው የሚገኘው ከሚሴ ከተማ በይማ ሰፈር የሚባለው ላይ ነው። ከተሰራ በጣም ብዙ ጊዜ ሆኖታል። ኑሮበታል፣ እየኖሩበት የነበረ ቤት ነው። ቤቱን ሲከፋፍሉ፣ ክላሱን ሲከፋፍሉ በትንሽ በትንሹ ነው የከፋፈሉት። ይህ አሁን ያለሁበትን ቤት ሙሉ ችብቻ ነበረ። ከዚህ ወደዚህ ያልነበር ሳልሆኑ ይሄ ከዚህ ወደዚህ የነበረ ነው። ሳሎኑ ይሄ እንደዚህ ግድግዳ ነበረ። ከዛ ይሄኛው ክላስ መኝታ ቤት ነበር አድርገው የሰሩት። ይሄ መኝታ ቤት፣ ያኛው ሳሎን ሲቀጥል፣ ዝጋ ሻወር ቤት ተደርጎ ነበር የሰራው። እና አሁን ይሄ ምን ማድረግ ትችላላችሁ መሰላችሁ? እንደዚህ አይነት አጋጣሚ ካገኛችሁ ይሄ ግድግዳ ሁን ተነሳ ነው። ሙሉ እንደዚህ አንስተን ነው። ይሄ ግድግዳ እንደዚህ አንስተና ቆርጠ ነው እንደዛ ንደሚታዩት ትምን እንጨቱ ከዚህ ተቆርጧል። ይሄን አፈር አሁን እያነሳን ነው። ይሄ አፈር እንደዚህ የተነሳ ነው። ይሄንን አፈር አሁን ምንድን ነው የምናደርገው መሰላችሁ? ሙሉ ይሄን ካነሳን አፈሩን ካነሳን በኋላ ይሄን ቤት አሁን ምን ማድረግ አለብን? ይሄን እንግዲህ ግዳ ስናነሳ ቤታችን አይነቃንቅም ወይ እንደዚህ የምትሉን ይኖራል። ይሄን እንግዲህ እንዳይነቃነቅ ምንድን ነው የምናደርገው? በዚህ ያለውን ቀጥታ አፈር እናነሳለን። አሁን እዚህ ጋር ተጨማሪ ስራ ነው ነው አፈሩን አፈሩን ካነሳችሁ በኋላ እንጨቱን ማንሳት ነው ማለት ነው ዝቅ ብሎ ስለተቆረጠ ካፍታ እንቆርጥ ነው። አጠጋ ብለን እዛ ላይ እንቆርጣለን ማለት ነው። የምንፈልገው ፋት ላይ ማገሩን እንቆርጣለን። ይሄን አሁን ሙሉ ግድግዳ ሙሉ አንድ ለማድረግ ነው ኮሪሱ እንዳይለይ፣ ላይ ሌላ ዲዛይን እዚህ ሌላ ዲዛይን እንዳይሆን ሙሉ ኮሪሱ አንድ አይነት ወጥ እንደሆነ ነው ያለ ነው እና ይሄንን ሙሉ በምንፈልገው ደረጃ እንደዚህ፣ ከዛም በኋላ እዚጋ ወፍራም እንጨት ቋሚ የሚሆን እንጨት እዚጋ እናቆማለን እዚህ ማዕዘን ላይ ከስር እንቦረቡርና እናስገባለን። ከስር ጎርጉረ ላይ ድረስ ይቆማል። ሲቀጥል ደግሞ እዚህም ደግሞ እንደዛው ወፍራም እንጨት እዚጋ እንቦረቡርና እዚህም እናቆማለን። እዚጋ ከዛን ምን ይሆናል መሰላችሁ? እዚጋ ሲቆም ቋሚ ያገኘ ማለት ነው። ያን ማድረግ የሚጠቅመን እዚጋ እና እዛጋ ቋሚ እንዳያድስ ማስገባት የሚጠቅመን የቤቱን ሚዛን እንጠብቅልን ነው። የቤቱን ሚዛን ማለት አሁን እንግዲህ ይሄ ቤት ተሸካሚውን እንደምታዩት እዚህ ጋር አሁን እንደዚህ ግድም የተሰፋ ነው። እንደዚህ የተላለፈ አይደለም፣ እንደዚህ እየተላለፈ አይደለም። ብዙ ጊዜ የምትሰሩም ካላችሁ ሙያውም ላይ ያላችሁ ከሆነ እንደዚህ አይነት ተሸካሚ ባትሰሩ ጥሩ ነው። እንደዚህ ሲሰፋ ቤቱ በተንቀሳቀሰ ጊዜ የትንሽ አብሮ የመሸሽ ባህሪ ይኖረዋል። ይሄ ስላለ ይህንን አብሮ እንዲዝልን ጠብቅን እንረዳዋል ሲቀጥል ደግሞ ይሄንን እዚህ ጋር ቋሚና እዚህ ጋር ቋሚ መምታታችን የሚጠቅመን አሁን ይሄንን እንደዚህ ሙሉ ከቆረጥን በኋላ የዝህን ተሸካሚ እንዲይዝልን በወፍራም እንጨት ማገር እንመታለን። እዚህ ጋር አዲስ እንጨት፣ እዛ ጋር አዲስ እንጨት ሚኖርና በወፍራም እንጨት ማገር መተን ከላይ ያለውን ክብደት ወደ ታች ይይዝልናል ማለት ነው። ይህንን አፈሩን የምናነሳው ክብደት እንዳይኖረው ቤቱን ወደ ታች እንዳይከብድ፣ ወደ ታች አፈር ጭቃ አካባቢ ስለሚከብድ ወደ ታች የመውረድ ባህሪ እንዳይኖረው ይህንን አፈሩ ሙሉ ለሙሉ እናነሰዋለን። እንጨቱ ብቻ ነው የሚቀረው ማለት ነው። ከዛ ሲቀጥል ምን እናደርጋለን መሰላችሁ? እንሻአላ ሲሰራ ሳያችኋለሁን ወፍራም ወፍራም እንጨት ተሸካሚ እንገዛና ከዚህ ተሸካሚ እስከዛኛው ክብል ድረስ እንበሳና እንመታለን። ተሸካሚ እዛና እዛ ድረስ እንበሳለን። ከዚህም እንደዚህ ሶስት ወይ ሁለት እንጨቶች እንመታለን። ያንን መተን እንመታለን። ከላይ በደንብ አርጎ ተሸካሚ ጋራ ይመታል። ከዛ ሲቀጥል አንድ ማገር ደግሞ እንደዚህ ግድም እንመታለታለን ማለት ነው። ያንን ስናደርግ ቤቱን በጥንቃቄ ይዘዋል ማለት ነው። ሐሪፍ አድርጎ ይዘዋል። እንግዲህ ቤታችንን ስናድስም ሆነ ስንሰራ ጥንቃቄ፣ ነገን ዋስትና ባለው ነገር ለመስራት እንደዚህ አድርገን መስራት እንችላለን ማለት ነው። እንግዲህ ሁላችሁም እንግዲህ ቤታችሁን አፍታችሁ ክላስ ማስፋት ለምትፈልጉ፣ ምናልባት እናንተ እንደዚህም ላይሆን ስለሚችል አሪፍ ሆኖ ስለሚችል ማድረግ ያለባችሁ ምንድነው አፈሩን ቀጥ አድርጋችሁ ቆርጣችሁ እንጨቱን ጠርቡን ብቻ ማንሳት ነው። አፈሩ ከተነሳ እንደዚህ አይነቱን ጠርቡ ለማንሳት አይከብድም። እንግዲህ ይሄ አፈር ነው ብንሰው በጣም እንትን የሚለው እና ይሄ ይሄ ለመነቀል አያሸግም ይሄ ገር ነው ይነገራል እንዳለ ቢስማር ቢስማር ምክል እያደረጋችሁ እንትን ማለት ትችላላችሁ ማለት ነው። እና አሁን እንግዲህ በዚህ እያደረጋችሁ ሁላችሁም ክላሳችሁን በቀላሉ ማስፋት ትችላላችሁ። ፊኒሽንግ ስራ ላይ ደግሞ ብዙውን ስራ ሊያስታክልና ሊያሳምር የሚችለው ፊኒሽንግ ስራ ነው። በጣም ጥንቃቄ በጣም ትኩረት የሚጠይቅ ስራ ቢኖር ፊኒሽንግ ስራ ነው። ሁሉም የታለፈውን ሁሉም ደግሞ አሰራር ስራ ስህተት ያለውን አስተካክሎ በስነስርዓት ቢሰራ የሚገባበት ስራ ቢኖር ፊኒሽንግ ስራ ነው። ፊኒሽንግ ስራ ትኩረት ስለሚጠይቅ ያንን ትኩረት ከመጀመሪያ መሰራት ያለበትን መስተካከል ያለበትን ወጪ ሳንፈራ ይሄን ያክል ያስወጣናል ወይም ደግሞ ድጋሜ ይሄን ያክል አላወጣም ብለን ካንፈራ ወጪን የሚያስፈልገውን ወጪ አክል አውጥተን ቤቱን በስነ ስርዓት ማደስ፣ ከዛም በኋላ ወደ ፊኒሽንግ ስራ መቀጠል። ያንን ስናደርግ ቤታችን ሁሌ ጥንካሬ ኑሮት፣ እንግዲህ ፊኒሽንግ ስራ እንዲያምርልን ነው የምንሰራው። ጥንካሬ የሚወስድ ጥንካሬ ለቤቱ ጥንካሬ የሚሆነው የመጀመሪያ አሰራር ነው። ያ በደንብ ካልሆነ ይህን በስነ ስርዓት ፊኒሽንግ ስራ ስንሰራ የሚጨመረውን ጥንካሬ ተጨምርልን፣ በቤታችን ጠንክሮም አምሮም ተውቦም ድካማችሁ ግብ ላይ ይደርሳል። ስለዚህ እንደዚህ ማድረጋችሁን አትርሱ፣ እንደዚህ እያደረጋችሁ አትርሱ ማለት ነው። ይህም አሁን እንደዚህ ጋር የምታዩት የኢንሹራንሽን ትጌት ለእንትን ሚታ ቤት ስለነበር እንደነገርኳቸው እዚ ጋ ያለውን ግድግዳ እንደዚህ ተነስቷል። ይሄ ግድግዳውን እንደዚህ እየተነሳ ነው። ይሄ እንደምታዩት ምንም እንትን ስለበለው፣ ምንም እንትን አላለም። እንደዚህ ተነስቷል። ይሄ እንደዚህ ይጠረፍ እና አብሮ ቻክ ይደረጋል። ሙሉ ቻክ ይደረጋል። ይሄ ቀለሙ ተረስኗል። ይሄ ይቆረቆር እና ቻክ ይደረጋል። እንደዚህ አድርገን በፊኒሽንግ ስራ እናሳምረዋለን ማለት ነው። አሁን ይሄ የምታዩት ሙሉ ቤት እንግዲህ እንደዚህ አድርገን ሰርተን መጨረሻ ላይ እንዴት እንደሚያምርና እንዴት ውብ እንደሆነ ያ ቤት ነው እስከምትሆን ድረስ ጨርሰን ኢንሻላህ እናሳያቸዋለን። አሁን ጅብሰም ኮርስ እየሰቀልን ነው። ግርግዳውን በምታዩት አይነት ቀለሙን እየፋር ነው። ቀለሙን አንስተናል። እንግዲህ ብዙ ስራ አልቀረንም። ወደ ሶስት ክላስ ፕሮግስ ይሰቅለናል። ከዛን መጨረሻ ላይ ጨራርሼ በኔክስት ቀጣይ ሳምንት ላይ አሳያችኋለሁ ማለት ነው። በዛኛው ቪዲዮ ላይ ደግሞ ይሄ ቤት እንግዲህ ምን ያክል እንደጨረሰ በዛው ማሳያችሁ ይሆናል። ዚሌ ከገባን ያስተካከልናቸው ነገሮች፣ የሚስተካከሉ ነገሮች፣ አንድ ይህን ብያችኋለሁ። ሁለት እዚህ ጋ አርማት አለ። ይሄ አሁን እንግዲህ ማንኪያል ሾ እንደምታዩት፣ ይሄ አሁን እንትን አለ። ይሄ የሳሎኑ ነው። ይሄ ሳሎኑ ማንኪያል ሾ ዝቅ ያለ ስለሆነ ይሄ ካፍ ያለ ስለሆነ ስለሆነ አሁን ይሄ ተቆርቆሮ በዚህኛው ልክ እኩል ይደረጋል። ይሄ ቆረቆርና ይነሳል። በዚህ ልክ እንደዚህ እኩል አርማታ ተደርጎ ማንቃል ይደረጋል እናደርጋለን ማለት ነው። እንግዲህ ችንአንድ እጣችን ቤት ነው። ይሄ እንደዚህ ካደረግን በኋላ ይህን ሳሮ ሚንታ ቤት አገናኝን አለ። ይህን ካገናኝን በኋላ ሚንታ ቤት ማድረግ ስላለባት የሚንታ ቤት በር እዚጋ ሶስተኛ ክላስ ላይ አወጣላት ማለት ነው። ይሄንንም እንግዲህ ሙሉ ግድግዳ ነበር ተቆርጦ ነው እንደምታዩት። ሙሉ ግድግዳ እንደዚህ እንጨቱን ቆርጠን ያወጣላት። ይሄ ታምራታ በር፣ የውስጥ ለውስጥ በር ታምራታ፣ በእንጨት የሚሰራው በር ነው። ይሄንን እንግዲህ እንደዚህ ተወላብሎ እንደምታዩት ተብሏል ይሄ ደግሞ ደግሞ በጅብሰም ልቅ ሰበቴ ከተማ ላይ ታችን እንዳሳየዋችሁ እንደዛ አድርገን ቀጥ አድርገን እንሰራዋለን በጣም ነው የሚያምረው በጣም ውብ የሆነ ስራ ነው የምንሰራው ማለት ነው ሌላ ሲቀጥል ላይ ያታከልነው ስራ ምንድን ነው የማብሪያት መግቢያ መውጫ ብዙ ጊዜ ሲቃቤት ለምሰሉ በተለይ ደግሞ

ሁሉንም ማለት ነው። እዚህ ስንት ግድግዳ አለን? አንድ፣ ሁለት፣ ሶስት፣ አራት ግድግዳ አለን። አራቱንም ግድግዳ ነርለናል። እንደዚህ በምታዩት ሰው በሚያሳልፍ ሰው እንዲያሳልፍ አድርገን እንደዚህ ሽንቁር አድርገን ነርለነዋል። እንደዚህ አድርገን ለስራ እያበቃ ነው ነው ማለት ነው እንግዲህ እዚህ ላይ ብዙ ስራዎች አሉ። ኤሌክትሪክ ገመድ የሚዘረጉ የሚቆረቆሩ ገና ብዙ ስራ አለ። ስለዚህ ኤሌክትሪክ ገመድ ምንም አልተቀበለም። ይሄ ኤሌክትሪክ ገመድ ገና ቆርቁረን እናስቀምጣለን። እየቦረቦርን እያስቀምጥ ነው ነው ስለዚህ እንደምታዩት ኮንዲት እያስገባን እያደረግን ነው እንግዲህ ህዝፌ ቲዩብ ማለት የተሰጠውን ስራ በአማና ሰርቶ የሚያስረክብና ቃልም ጠብቆ ስራውን የሚሰራ ነው። ምንም ስራ የተበላሸው ቢኖር አስተካክሎ፣ ይሄን ብታደርጉ እንደዚህ መሆን አለበት፣ ይሄ በዚህ መሰራት አለበት ብሎ ሀሳብ አስተያየቱን ሰጥቶ ያለውን ነገር ያስተካክለን የምንሰራ ነው ማለት ነው። ብዙዎቻችሁ ታቁናላችሁ። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ወሰላሙ አሌይኩም ወረመቱላ ወበረካቱ